ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በትክክለኛው ነገር ላይ እናተኩራለን እናም ደስታችንን መጨመር እንችላለን። ዛሬ ለሁላችሁም የምለው ነገር በትክክለኛው ነገር ላይ ካተኮራችሁ ደስታችሁን ማሳደግ ትችላላችሁ። ስለ ደስታችሁ ደረጃ ማድረግ የምትችሉት ነገር አለ። ዛሬ ስለተቀላቀላችሁ በጣም እናመሰግናለን። በየዕለት ህይወት መደሰትና በእውነቱ ስለ ደስታ ዛሬ እናወራለን እና ደስታ እንዴት ማሳደግ እንደምትችሉ እና በህይወታቸው የበለጠ መደሰት እንደምትችሉ እናወራለን። ይህንን ትናንት ጀምረን ነበር እና እኔ እንደማምነው ሁሉም ሰው የሚፈልገው ነገር ደስተኛ መሆን ብቻ ነው። በሕይወቴ ውስጥ በጣም በጥፎ ቦታ ላይ ሆኜ እና ዝም ብዬ ስጸልይ አስታውሳለሁ። እግዚአብሔር፣ ደስተኛ መሆን እፈልጋለሁ። ደስተኛ መሆን ብቻ ነው የፈለግኩት ሁልጊዜ ደስታችንን በሚሆነው ነገር ላይ መመስረት አንችልም፣ ምክንያቱም እየሆነ ያለው ሁልጊዜ ደስተኛ የሚያደርግ ነገር ላይሆን ይችላል። እና ስለዚህ ደስታችንን ከዚህ ውጭ በሆነ ነገር ላይ መሰረት ማድረግ መቻል አለብን። እና እኔ በጣም የሚያስደንቁ ብዙ ጥቅሶች አሉ። መዝሙር 144:15 እንዲህ ይላል እግዚአብሔር አምላካቸው የሆነላቸው ሰዎች ብፁዓን ናቸው። እኛ እግዚአብሔርን እንደምናውቀው እና ለእኛ ለዘላለም ዕቅድ እንዳለው እና ጥሩ እንደሆነና እሱ እንደሚወደን ማወቅ፣ እነዚህ ናቸው ደስተኛ እንድንሆን የሚያደርጉን ነገሮች። እና ስለ ችግሮቻችን በጣም የምናስብ ይመስለኛል በሕይወታችን ስላሉንና ስላገኘናቸው ማመስገን ስላለብን ነገሮች ምንም አናስብም። እና ምንም ያህል ችግር ቢኖርባችሁ ከሚያበሳጩ ነገሮች የበለጠ ብዙ ልታመሰግኑባቸው የሚገቡ ነገሮች በሕይወታችሁ አሉ። መዝሙረ ዳዊት አምስት ቁጥር 11 የአንተን ስም የሚወዱትን ሁሉ በደስታም እንዲፈነድቁ ከልላቸው። መዝሙረ ዳዊት 118 24 እግዚአብሔር የሠራት ቀን ይች ናት፣ በእርሷም ሐሴት እናድርግ፣ ደስም ይበለን። እና ታውቃላችሁ፣ አንዳንድ ጊዜ እናደርጋለን ማለት አለብን። ምናልባት ዳዊት ይህን ሲናገር ደስተኛል ነበር ይሆናል፣ ነገር ግን እንዲህ አለ እግዚአብሔር የሠራት ቀን ይች ናት በማዘንና በመጨነቅ አላጠፋውም። ደስ ይለኛል ሐሴትም አደርጋለሁ። እና ብዙ ጊዜኛ ማድረግ ያለብን ውሳኔ ነው። አሁን ትናንትና ትክክለኛውን ነገር ማመን ደስታን እንዴት እንደሚያሳድግ አውርተናል። ስለ ራሳችሁ፣ ስለ ወደፊታችሁ፣ ስላለፈው ህይወታችሁ፣ ስለ ህይወታችሁ፣ ከእግዚአብሔር ጋር ስላላችሁ ግንኙነት የምታምኑት ነገር የእግዚአብሔር ቃል የሚናገረውን ለማመን አስፈላጊ ናቸው፣ ምክንያቱም እሱ እውነት ነው። ይህ መጽሐፍ ቅዱስ ውስጥ ያሉ ቃላቶች እውነት ናቸው እና ሌሎች ነገሮች ሁልጊዜ በእውነት ላይ ተመሰረቱ አይደለም። በብዙ ነገሮች ላይ የተመሰረቱ ሊሆኑ ይችላሉ። ነገር ግን በእግዚአብሔር ቃል ላይ የተመሰረተውን ማመን አለብን። ትናንትና በትምህርቱ መጨረሻ ላይ ስለ ሁለተኛው ደስታን መጨመር የምንችልበት መንገድ እያወራን ነበር፣ ቀን በቀን በመኖር ደስታን መጨመር ኦ በጌታ ስም ምንም ማድረግ ስለማንችለው ወደፊት ስለሚፈጠረው ነገር በመጨነቅ ምን ያህል ጊዜ እናጠፋለን? በመጨነቅ የምናጠፋውን ጊዜ ወስደን ወደ ጸሎት ብንቀይረውስ? እንደዛ ስናደርግ ስለ እሱ ከመጨነቅ ይልቅ እግዚአብሔር በሕይወታችን እንዲሰራና ነገሮች እንዲስተካከል እድል ይሰጠዋል። ስለ ትናንት መጨነቅ አንፈልግም። ስለ ነገ መጨነቅ አንፈልግም። ሕይወታችንን ቀን በቀን መኖር እንፈልጋለን። እና የተረዳሁት በሕይወታችን ውስጥ ብዙ ያልታወቁ ነገሮች አሉ። እኛ ማወቅ የምንወደው ሰዎች ነን፣ ምክንያቱም ነገሮችን መቆጣጠር እንፈልጋለን። እግዚአብሔር ከእኛ የበለጠ ብልህ እንደሆነ እና እኛ ለራሳችን ከምናውቀው የበለጠ እሱ እንደሚያውቅልን ማመን አለብን። እና ሁሉ ነገራችን በእሱ ላይ መጣል እና መስተናገድ ያለባቸውን ነገሮች ሁሉ እንዲሰራባቸው መፍቀድ አለብን። ጳውሎስ እንዲህ አለ፣ እኔማ ያለኝ ነገር ይበቃኛል ማለትን ተመሬያለሁ። በፊልጵስዩስ ሰዎች አራት 11 ደግሞም ይህን የምለው ለኑሮዬ የሚያስፈልገኝን በማጣቴ አይደለም፤ እኔማ ያለኝ ነገር ይበቃኛል ማለትን ተመሬያለሁ። እና በቁጥር 13 ላይ እንዲህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ያንን ማመን በጣም ጥሩ ነው። ማድረግ ያለብኝን ነገር ሁሉ ነገ እንዴት ህይወቴ እንዴት እንደሚሆን አላውቅም። ግን ሊሆን ወይም ላይሆን ስለሚችል ነገር ራሴን በማስጨነቅ ዛሬን አላጠፋም። እና ነገ የሚሆነውን ምንም ይሁን ምን በህይወቴ ማድረግ የሚያስፈልገኝን ማንኛውም ነገር ለማድረግ እንድችል እግዚአብሔር ብርታትን እንደሚሰጠኝ አምናለሁ። እግዚአብሔር አምላኩ የሆነለት ህዝብ የተባረከ ነው። ስለ ገንዘብ በጣም እንጨነቃለን። ኢየሱስ ከተናገረው ነገር አንዱ ልንገራችሁ። ኢየሱስ ወታደሮችን አስጠንቅቋቸዋል በደሞዛቸው መርካት እንዳለባቸው። እንግዲህ፣ በጌታ ስም በስራችሁ በሚከፈላችሁ ገንዘብ ያረካችሁ ስንት ሰዎች አላችሁ? ያ የህይወታችሁ ትኩረት ይሆናል። እየበዛበዙኝ ነው። በቂ ገንዘብ አላገኝም። ምናምን ምናምን ምናምን ምናምን በሉቃስ 3፡14 ላይ ወታደሮቹ እንዲህ ብለው ጠየቁ እኛስ ምን እናድርግ? ኢየሱስን ስለመጠየቅ አስባችኋል። ኢየሱስ በዚህ ሁኔታ ውስጥ ያለኝ አመለካከት ምን መሆን አለበት? ዋው፣ ምን አይነት መልሶች እንደምናገኝ በልባችን አስቀድመን አውቀናል። እሱም የሰው ገንዘብ በግፍ ነጥቃችሁ አትውሰዱ፣ ማንንም በሐሰት አትክሰሱ፣ የራሳችሁ ደሞዝ ይብቃችሁ። ለእኔ በጣም የሚደንቅ ነገር ነው ሰዎች ኢየሱስን ጥያቄዎች ሲጠይቁ እሱ የሰጣቸው እጅግ በጣም ቀላል መልሶች ናቸው። በመሰረቱ ለሰዎች መልካም ሁኑ እያለ ነው። አሁን በህይወታችሁ ያላችሁ ነገር ይብቃችሁ እና ጊዜው ሲደርስ ከተሞክሮ ልነግራችሁ እችላለሁ እግዚአብሔር የበለጠ ብዙ ነገሮች ያደርግላችኋል። ግን አሁን ባላችሁበት ቦታ ደስተኛ ካልሆናችሁ እዛው የመቆየታችሁ እድል ሰፊ ነው። ሁሌም የምለው አማርሩና ቆዩ፣ አመስግኑና ተነሱ። እስራኤላውያን ወደ ተስፋይቱ ምድር በሚሄዱበት ጊዜ ሁሉ በምድረ በዳ ሆነው አጉረመረሙ እና የ11 ቀን ጉዞ ለማድረግ 40 ዓመታት ፈሽቶባቸው ነበር። እና ያ ሁሉ የሆነው ዋነኛ ምክንያት በአመለካከታቸው ችግር ብቻ ነበር። እግዚአብሔርን አላመኑም፣ ቀን በቀን አልኖሩም፣ አጉረመረሙና ማረሩ፣ ተበሳጩ፣ ትግስታቸው ነው ማጡ፣ እግዚአብሔርን ሞቀሱ ሙሴንም ሞቀሱ። በሌላ አነጋገር እነሱ መጥፎ አመለካከት ነበራቸው እና በጣም የሚያስደንቅ ነው። አመለካከታችን በጣም በአወንታዊ ወይም ባሉታዊ መንገድ ሊመራን ይችላል። እግዚአብሔር አምላኩ የሆነለት ሕዝብ የተባረከ ነው። ደሞዝ ምንጫችሁ አይደለም። ማን እንደሆነ ታውቃላችሁ። እግዚአብሔር እግዚአብሔር ነገሮችን ማድረግ ይችላል። ከደሞዝ የማይመጣ ገንዘብ ሊሰጣችሁ ይችላል። ሊሰጣችሁ ከፈለገበት ከየትኛውም ቦታ ገንዘብ ሊሰጣችሁ ይችላል። ታዲያ ለምንድን እግዚአብሔር የምትጠብቁትን ነገር እይታችሁን እንዲብላችሁ አትጠይቁ። ምንጬ እንደሆን ካውቃለሁ። ደሞዜም ምንጭ አይደለም። እግዚአብሔር ደሞዝ እንዲጨመረላችሁ ሊያደርግ ይችላል እድገት እንዲሰጣችሁ እግዚአብሔር ሊያደርጋቸው ይችላል። እኛ በእርሱ ከታመንን ሰዎች በተለምዶ የማያደርጉትን እንዲያደርጉ እግዚአብሔር ሊያደርጋቸው ይችላል። ዕብራውያን 13 አምስት በአዲሱ መደበኛ ትርጉም የሚገርም ነው። ዛሬ ይህን ነው የምጠቀመው፣ ግን አሁን አነብላችኋለሁ። ህይወቶቻችሁን ከገንዘብ ፍቅር ነፃ አድርጉ። አሁን ገንዘብ በራሱ ምንም ችግር አይደለም፣ ግን ገንዘቡ መውደድ ከጀመርን ችግር ውስጥ ያስገባናል። ገንዘብን መውደድ የክፋት ሁሉ ምንጭ ነው። ገንዘብ ክፉ አይደለም። ከመጠን በላይ የምንወደው ከሆነ ግን ደስታችንን ሊሰርቅ ይችላል። ህይወቶቻችሁን ከገንዘብ ፍቅር ነፃ አድርጉና ባላችሁ ነገር ረክታችሁ ኑሩ። ኦ አንዳንድ ጊዜ በጣም ፈታኝ ነው፣ አይደል? ሰዎች ይጠይቁኛል፣ ባለኝ ስለ መርካት ታስተምር ያለች ጆይስ፣ እንዴት ነው ባለኝ የምረካው? ይህ እያለብኝ ያ እያለብኝ። መርካት ከምትችልባቸው መንገዶች አንዱና ብቸኛው መንገድ እግዚአብሔር እንደሚወዳችሁ ስለምታውቁና ሁኔታዎች ሁልጊዜ እንደዛ እንደሞ ስለምታውቁ ነው። ህይወታችሁ የሚቀየርበት ቀን ቅርብ ይሆናል እና እግዚአብሔር ብቻ ሊፈታው በሚችለው ነገር ላይ ዛሬን በመጨነቅ ብቻ አታሳልፉ። እግዚአብሔርን ባመንን ቁጥር ደስተኛ መሆን እንችላለን። የምትፈልጉት ነገር ሁሉ እስኪሆን ድረስ ደስተኛ ለመሆን መጠበቅ ከንቱ ነው። በሕይወታችን ውስጥ በእውነቱ እንዲህ የምንልበት ቀን ያለ አይመስለኝም፣ የምፈልገው እያንዳንዱ ነገር አለኝ። ደስታችሁን እየሆነ ባለው ነገር ላይ አትመስርቱ። በጸሎትና በመገለጥ መካከል ያሉትን ቀናት ሁሉ እንድናባክን ያደርገናል። በማርቆስ 11 ላይ መጽሐፍ ቅዱስ ስለ ጸሎት አም የሚናገረውን ወድጄዋለሁ። እንዲህ ይላል፣ በእግዚአብሔር እመኑ። ለጸሎት በምትቆሙበት ጊዜ ሰው አስቀይሟችሁ ከሆነ ይቅርታ አድርጉለት። እናም እንዲህ ይላል፣ ስለዚህ በጸሎት በማንኛውም ነገር ብትለምኑ እንደተፈጸመላችሁ አድርጋችሁ እመኑ፣ ይሰጣችኋል። የምታምኑት ነገር አስፈላጊ ነው። ማንኛውም ነገር ብትለምኑ እንደተፈጸመላችሁ አድርጋችሁ መኑ። እንዲህ ትላላችሁ ጆይስ፣ አልተፈጸመም ማየት አልችልም። ግን እግዚአብሔር ታማኝ ነውና ምንም ብትለምኑት በመንገዱ እንደሆነ በልባችሁ ማመን ትችላላችሁ። እንደተፈጸመላችሁ አድርጋችሁ መኑ፣ የምትለምኑትም ሁሉ ይሰጣቸዋል። ያ ጥቅስ የማይነግረን መቼ እንደምናገኘው ነው። ስለዚህ ሁሌም እላለሁ መጀመሪያና መጨረሻ አለን፣ ግን በመካከል ያለው ነው አስቸጋሪው እምነታችን የሚፈተነውን፣ በዛ ነው። እንዲህ ማለት ነው ያለባችሁ፣ እግዚአብሔሮ እየሰራህ እንደሆነ አምናለሁ እናም የእኔ በረከት በትክክለኛው ጊዜ ይመጣል። በጉዟችሁ ለመደሰት ወስኑ፣ ምክንያቱም ህይወት ስለ ጉዞ ነው፣ ህይወት ስለ መድረሻው አይደለም። ዛሬ እንዲሆን የፈለጋችሁት ምን? የሚሆን ምን? ለጥቂት ቀና ልትደሰቱ ትችላላችሁ። እና በእርግጠኝነት የመነግራችሁ ለብዙ ጊዜ ሳይቆ ሌላ ነገር ትፈልጋላችሁ፣ ምክንያቱም በቃኛ እንደዛን። እኛ በእግዚአብሔር ስንፈጠር እድገት እንድንፈልግ ነው፣ ግን እስክናገኝ ድረስ ሁልጊዜ ደስተኛ ሳንሆን ማሳለፍ የለብንም። ስለዚህ በጉዞአችሁ ለመደሰት ውሳኔ ወስኑ። ልጆቻችሁ እያደጉ እያለ ደስ ይበላችሁ። በቤታችሁ ተደሰቱ። ክፍያውን ብቻ በመክፈልና ንጹሕ እንዲሆን ለማድረግ ብቻ አትሞክሩ፣ ግን በእውነቱ በቤታችሁ ተደሰቱ። በሌላኛው ቀን ጊዜ ወስጄ ዝም ብዬ ተቀምጬ ነበር በቤተሰብ ክፍሉና የእሳት ቦታ ይነወደዋለሁ እና ከዚያ ተቀምጬ ስለተደሰትኩኝ በክፍሉ ስላሉት የተለያዩ ነገሮች ሁሉ እግዚአብሔርን አመሰግናለሁ እና ሁሉንም የቤት እቃዎችን ያገኘውበት የፈርኒቸር መሸጫ ሱቅ በዛ ጊዜ ስለነበር እግዚአብሔርን አመሰገንኩት። ምክንያቱም አሁን ቤቱ የለም። የዛን ጊዜ ባይኖር ኖሮ ካሉኝ ነገሮች መካከል አንዳንዶቹ ማግኘት አልችልም ነበር። አሁን በጣም የምደሰትባቸው። እግዚአብሔር በሰጣችሁ ነገር ተደሰቱ። ራሳችሁን አዝናኑ። ሁል ጊዜ ከራሳችሁ ጋር አትጣሉና በራሳችሁ ላይ የሆነ የተሳሳተ ነገር አትፈልጉ። መጽሐፍ ቅዱስ እንደዚህ ይላል ሚስት በባሏ መደሰት አለባት። እና ያንን በስብሰባ ላይ ስናገር ብዙ ሰዎች ባሉበት ቦታ አዋቂ የሆኑ ሴቶች ባሉበት ካገባችሁት ሰው ላይ የተሳሳተውን ሁሉንም ነገር ማየት አቁማችሁ ከእነሱ ላይ ትክክል የሆኑትን ነገር ማየት ብትጀምሩ በእነሱ ላይ መደሰት ትችላላችሁ። አንድ ጊዜ ዝርዝር ጻፍ ስለ ዴቭ ስህተት ነው ብዬ ማስበውና ትክክል ነበር ብዬ ማስበውን ሁሉ እና ስጨርስ በጣም ተገረምኩኝ። የዴቭ ጥሩ ነገሮች ናቸው ብዬ አሰብኳቸው እኔም የምወድለት ነገሮች ከማልቀበላቸው ከሶስት ወይም ከአራቱን ነገሮች የበለጠ ረዥም ነበር። በትክክለኛው ነገር ላይ እናተኩራለን እናም ደስታችንን መጨመር እንችላለን። ዛሬ ለሁላችሁም የምለው ነገር በትክክለኛው ነገር ላይ ካተኮራችሁ ደስታችሁን ማሳደግ ትችላላችሁ ስለ ደረጃ ማድረግ የምትችሉት ነገር አለ። ዝም ብላችሁ በመቀመጥ የሆነ ነገር ደስተኛ እንዲያደርጋችሁ መጠበቅ የለባችሁም። ያንን ካደረጋችሁ በሁኔታዎች ላይ የመሠረታችሁ ነው። መወሰን ትችላላችሁ። አሁን ዛሬ፣ ከዛሬ ጀምሮ በሕይወቴ ደስተኛ ሳልሆን የማጠፋው ጊዜ አይኖርም። ኢየሱስ የመጣው በሕይወቴ እንድደሰትና ሕይወቴ ሞልቶ እንዲትረፈረፍልኝ ነው። እናም ኢየሱስ ውድ ዋጋ በከፈለልኝ ህይወት መደሰትን ዛሬ ጀምራለሁ። በህይወታችሁ ባሉት ሰዎች ተደሰቱ፣ ምንም እንኳን ፍጹም ባይሆኑም። እኛ ማድረግ የምንችለው ቀጣዩ ነገር ለደስታችን በእውነት የሚረዳን ይህ ትልቅ ነገር ነው፤ በሰላም መቆየት። ያደጉት በግርግር በመከራከርና በንዴት በተሞላ ቤት ውስጥ ነው። እና እኔ ዴቭን እስካገባ ድረስ ሰላም ምን እንደሆነ እንኳን አላውቅም ነበር። እና እሱ በጣም ሰላማዊ ሰው ነበር። በሁሉም ደረጃዎች ውስጥ የሄድኩ ይመስለኛል። እኔ ያልነበረኝ ነገር ስለነበረ ለተወሰነ ጊዜ ተናድጄበታለሁ። እሱ ግን ሰላማዊ ሆኖ ጸንቶ ቆየ። በመጨረሻም በእርሱ ያየሁት ሰላም እኔ እንዲኖረኝ ፈለግኩ። የእውነት ሰላም ከፈለጋችሁ ሰላም ታገኛላችሁ። ነገር ግን ሁሌም አምላክ ሁኔታዎቻችሁን እንዲለውጥ ከመጠበቅ ይልቅ ራሳችሁን መለወጥ አለባችሁ። አንድ ጥቅስ ላንብብላችሁ። ዮሐንስ 14፡27 ኢየሱስም እንዲህ አለ፤ ሰላምን እተውላችኋለሁ፤ ሰላሜንም እሰጣችኋለሁ፤ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ዐይነት አይደለም፤ ልባችሁ አይጨነቅ፤ ደግሞም አይፍራና አዲሱ መደበኛ ትርጉም ምን እንደሚል ታውቃላችሁ? እራሳችሁ እንድትበሳጩና እንድትታወቁ መፍቀድ አቁሙ። እንድትፈሩና እንድትሸማቀቁ መፍቀድ አቁሙ። ያንን ወድጀዋለሁ። ኢየሱስም እንዲህ አለ እነሆ ሰላሜን ትቼላችኋለሁ። ለእናንተ ስጦታ ነው። ለሰላም መጸለይ እንኳን አይጠበቅብንም። በውስጣችን ሰላም አለ። ኢየሱስ የሰላም አለቃ ነው፤ በእኛም ውስጥ ይኖራል። ስለዚህ ሰላም በእኛ ውስጥ አለ። ነገር ግን ሁሉንም ነገር በሁኔታዎቻችንና በዙሪያችን በምናየው ነገር ላይ ከመሠረትን በፍጹም ያለንን ሰላም አንጠቀምበትም። ስለዚህ ኢየሱስ ሥራ ይሰጠናል። እኛ ከእግዚአብሔር ጋር አጋርነን እና እሱ ብቻ ሁሉንም ነገር አያደርግልንም። ብዙ ጊዜ ምን ማድረግ እንዳለብን ያሳየናል እና እንድናደርገው ጸጋውን ይሰጠናል እና እንዲህ ይላል፣ እንድትበሳጩና እንድትታወኩ መፍቀድ አቁሙ። እንግዲህ አሁን በደንብ ገብቶኛል። እኔን የሚያስከፋኝ ነገር ሲከሰት አሁን የማደርገው የመጀመሪያው ነገር መጸለይ ነው። እጸሌ ያለው እናም ያንን ነገር ለእግዚአብሔር እሰጣለሁ። በፊልጵስዩስ ሰዎች አራት ስድስት ላይ ስለዚህ ስለ ሁሉም ነገር በጸሎት፣ በልመናና በምስጋና ለእግዚአብሔር አቅርቡ እንጂ ስለምንም ነገር አትጨነቁ። ከሰው ማስተዋል ሁሉ በላይ የሆነው የእግዚአብሔር ሰላም ልባችሁንና አምሯችሁን በኢየሱስ ክርስቶስ ይጠብቃል። አንድ ጥያቄ ልጠይቃችሁ። ችግር ሲያጋጥማችሁ ወደ ስልኩ ሮጣችሁ ከጓደኞቻችሁ ለአንዱ ደውላችሁ ምን ማድረግ እንዳለባችሁ ትጠይቃላችሁ? ወይስ ታጉረመርማላችሁ? ወይስ ወደ ዙፋኑ ትሄዳላችሁ? እኔ ሁል ጊዜ ለሰዎች እነግራችኋለሁ፣ ወደ ስልኩ አትሂዱ፣ ወደ ዙፋኑ ሂዱ። መልሱን የያዘው አምላክ እንጂ ሰዎች አይደሉም። ማቴዎስ 6 ቁጥር 34 ስለዚህ ስለ ነገ አትጨነቁ፣ ምክንያቱም ነገ ስለ ራሱ ይጨነቃል። እያንዳንዱ ቀን በራሱ በቂ ችግር አለበት። እሺ ያ ደስ የሚል አይደል? እያለ ያለው ስለ ነገ በመጨነቅ ዛሬ አታባክኑ፣ ምክንያቱም ነገ ሌላ የምታስተናግዱበት ነገር ይኖራቸዋል። በእግዚአብሔር ታመንና ነገሮችን ያስተካክል። ኢሳይያስ በአንተ ላይ ታምናለችና፣ በአንተ የምትደገፈውን ነፍስ ፈጽመህ በሰላም ትጠብቃት አለ። በኤፌሶን ስድስት ላይ እንዲህ ይላል ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። አዎ ማድረግ የምንችለውን ለማድረግ ችግር ሲያጋጥመን ኃላፊነት አለብን። ስለ እሱ ጸልዩ፣ ማድረግ የምትችሉትን እግዚአብሔርን ጠይቁ እና እሱ የሆነ ነገር ካሳያችሁ ሂዱና አድርጉት። ማድረግ የምትችሉትን ታደርጉን ሌላ ምንም ነገር ከሌለ ከዚያ በክርስቶስ ጸንታችሁ ትቆማላችሁ እና እናንተ ወይም ሌላ ማንም ሰው ማድረግ የማይችለውን ነገር እግዚአብሔር እንደሚያደርግ መኑ እና ያ በሰላም እንድትኖሩ ያስችላችኋል። አሁንም የምናምነው ነገር ደስታችንን ይወስናል። ሮሜ 8፡6 እንዲህ እንዲላ ሥጋዊ ነገርን ማሰብ ሞትን ያመጣል፤ መንፈሳዊ ነገርን ማሰብ ግን ሕይወትን እና ሰላምን ይሰጣል። የምናስበው ነገር በህይወታችን ውስጥ ያለንን የደስታ ደረጃ ይወስናል። አሉታዊ አስተሳሰቦች ደስተኛ እንዳትሆኑ ያደርጋቸዋል። አዎንታዊ አስተሳሰቦች ደስተኛ ያደርጋቸዋል። ተስፋ የለሽ ሀሳቦች በአዘ እንድትኖሩ ያደርገዋቸዋል። በተስፋ የተሞሉ ሀሳቦች ሰላምን ይሰጣቸዋል። ሰላም እንዲኖረን የሚረዳን የሚረዳ ሌላ ነገር ሁልጊዜ የራሳችን መንገድ እንደማየው ማወቅ ነው። ነገሮች መልመድና በሁኔታዎች መሄድን ተማሩ። በሕይወት ራስ ወዳድ ሆናችሁ ደስተኛ መሆን አችሉ። ሰይጣን ሊሰጣችሁ የሚሞክረውን ነገሮች አትቀበሉ። መጽሐፍ ቅዱስ በአንደኛ ጴጥሮስ አምስት ሰባት እንዲህ ይላል። ይህ በጣም ደስ የሚል ቃል ነው። እንዲህ ሐዋርያው ጴጥሮስ ይለናል። እርሱ ስለ እናንተ ስለሚያስብ ይገርማል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ምናልባት እንደገና ማንበብ አለብኝ፣ የሆነ ሰው ሊሰማው ይገባ። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት። እግዚአብሔር ስለ እናንተ ያስባል፣ ሁሌም ያያቸዋል። የሕይወታችሁን ሁኔታ እግዚአብሔር አይቷል፣ እናም የምትድኑበትንም ቀን አዘጋጅቷል። እምነታችሁን በእርሱ የምታደርጉ ከሆነ ካመናችሁት፣ እና በእርሱ የምትተማመኑ ከሆነ እና ትላንትና ያነበብነውን ካስታወሳችሁ የምናምነው ነው። ማንኛውንም ነገር በአፋችን መናገር አለብን። ስላመንን እንመሰክራለን ተብሎ እንደተጻፈው። ስለዚህ እሺ፣ አምላክ ምን እያደረግክ ነው፣ እኔ ምንም ነገር እያደረግክ እንደሆነ አይሰማኝም ከማለት ይልቅ ስለ አንድ ነገር መጨነቅ ስትጀምሩ አፋችሁን ከፍታችሁ እንዲበሉ፣ እግዚአብሔር ሆይ በእኔ ሁኔታ ላይ እንደምትሰራ አምናለሁ። እስካመናችሁ ድረስ እግዚአብሔር ይሰራል። እኔ የምነግራችሁን ከነዚህ ነገሮች ውስጥ የተወሰኑትን ብትሞክሩ ደስታችሁ እንደሚጨምር ቃል እገባላችኋለሁ። በእውነት በችግሮቻችን እግዚአብሔርን ማመን እንድንችል የሚያደርገን አንዱ ነገር ልምድ ነው። እንደገና ከተወለዳችሁ አንድ ዓመት ያልሆናችኋል እንበል። እንደምታውቁት እኔ እንደገና ከተወለድኩ ከአምሳ ዓመት በላይ ሆኖኛል እና ከእግዚአብሔር ጋር ብዙ ልምድ አለኝ ራሴን ለመንከባከብ በመሞከርና ለራስ የሆነ ነገር ለማድረግ በመሞከር ጊዜን አሳልፍ ያለሁ እናም ያ ያመጣው የመከራ ዓመታት አሳልፍ ያለሁና፣ አሁን አውቃለሁ ሰላም ለማግኘት ብቸኛው መንገድ እግዚአብሔር ማመን ነው። ግን እንደገና ከተወለዳችሁ አንድ አመት ያልሆናችኋል እንበልና አንዳንዶቻችሁ እየተማራችሁ ነው። ያው እግዚአብሔርን ማመን ለእናንተ የበለጠ ከባድ ይሆንባቸኋል። ግን ባመናችሁት ቁጥርና እሱ ለናንተ እንደሚደርስ ባያችሁ ቁጥር በሚቀጥለው ጊዜ ቀላል ይሆንላቸዋል። እኔ አዳምጡኝ፣ ቀላል እየሆነ እንደሚመጣ ቃል እገባላቸዋለሁ። ስለዚህ ማንኛውም ነገር ስታደርጉ አይሰራም ብላችሁ ተስፋ ትቁረጡ፣ ምክንያቱም እሱ ይሰራል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ፊልጵስዩስ አራት ስድስት ከደቂቃዎች በፊት ጠቅሸዋለሁ፣ ግን ላነብላችሁ እፈልጋለሁ። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። እሺ፣ በመቀጠል እንዲህ ይላል ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመቀጠል ማውራት የምችለው ነገር ደስተኛ ለመሆን ከፈለጋችሁ ሕይወታችሁ መስጠት ነው። እሺ ምን ማለት ፈልጋ ነው? እግዚአብሔርን ለመታዘዝ ኑሩና ሌሎች ሰዎች እንድትባረኩ ይጠቀምባችሁ ማለቴ ነው። የምትፈልጉትን ሁሉ ለማግኘት በመሞከር ሕይወታችሁን ከመኖር ይልቅ እንደገና ተወልጄ ነበር። በመንፈስ ተሞልቼ ነበር። በአገልግሎት ውስጥ ነበርኩ። ምንም አይነት ትልቅ የገንዘብ ችግር አልነበረብኝም። ልጆቻችን ዴቭ እና እኔ ጥሩ እየሰራን ነበር፣ እና አሁንም ደስተኛ አልነበርኩም። እግዚአብሔርንም ጠየቅኩት፣ ደስተኛ ለምን አይደለሁም? እርሱም ነገረኝ። እግዚአብሔርን ጥያቄ ስጠይቁት መጠቀቅ አለባችሁ፣ ምክንያቱም የሚሰጣችሁ መልሱ ሁል ጊዜ ላትወዱት ትችላላችሁ። እንዲህ አለኝ፣ ራስ ወዳድ ስለሆንሽ ደስተኛ አይደለሽም። ይገርማል እንደገና ተወልዳችሁ ራስ ወዳድና ለራሳችሁ ብቻ የምታስቡ መሆን ትችላላችሁ። ህይወታችሁን አሳልፋችሁ ስጡ። ህይወታችሁን ስለመስጠት ለሌሎች ሰዎች ነገሮችን ስለማድረግ ይሁን። ለሌሎች ሰዎች ጸልዩ እና አበረታቷቸው እና አመስግኗቸው እና በአካልም እርዷቸው። እና በህይወታችሁ ሰዎች ለእናንተ ጥሩ ሲሆኑ አመስግኗቸው። በረከቶቻችሁን እንደ ቀላል አትዩአቸው። ህይወታችሁን ስጡ። ኢየሱስ ቃል የገባልንን አስደናቂ ህይወት እንዲኖረን ራሳችን መርሳት ትኩረታችን ከራሳችን ማንሳትና የራሳችን ፍላጎት መርሳት ይገባል። መስቀሉን እንሸከምና እሱን እንከተል። ኢየሱስ እንድንሸከም የሚጠይቀን መስቀል ድህነትና በሽታ፣ ህመም እና በህይወታችን ውስጥ እየተከሰቱ ያሉ አሳዛኝ ነገሮች አይደሉም። እንድንሸከመው የሚጠይቀን መስቀል ከራስ ወዳድነት ነፃ የሆነ ህይወት እንድንኖር ነው። እንዲህ ብላችሁ አታስቡ እሽ እኔስ እኔስ እኔስ ለሌሎች ሰዎች ደስተኛ ለመሆን ሞክሩ። በሥራ ቦታ ላይ አንድ ሰው የምትፈልጉትን እድገት ቢያገኝና ስላላገኛችሁት ከመበሳጨትና በእነሱ ላይ ከመናደድና በእግዚአብሔር ከመበሳጨት ለምን እንዲህ አትሉም? ጌታ ሆይ አምንሃለሁ፣ ያንን የሥራ እድገት አሁን አላገኘሁትም፣ ነገር ግን ጊዜው ሲደርስ እንደማገኘው አምናለሁ። እና ላገኘው ሰው እንዲበሉ እንኳን ደስ አለ እና ለአንተ ደስ ብሎኛል። ጠላትን የምናሸነፈው በዚህ መንገድ ነው። በወጥመዱ በመግባት እግዚአብሔር እንድናደርግ የሚፈልገውን ተቃራኒ በማድረግ አይደለም። ማቴዎስ 16 ቁጥር 24 እና 25 ከዚያም ኢየሱስ ደቀ መዛሙርቱን እንዲህ አላቸው፤ ሊከተለኝ የሚወድ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ህይወቱን ለማዳን የሚፈልግ ሁሉ ያጠፋታል፤ ህይወቱን ስለኔ የሚያጠፋት ግን ያገኛታል። ይህ እግዚአብሔር ለራሳችሁ እንድትጨነቁ አይፈልግም ማለት አይደለም። ለራሳችሁ ምንም ነገር ማድረግ አትችሉም ማለት አይደለም። ነገር ግን ዘጠና ዘጠኝ ፐርሰንት ጊዜያችሁን በራሳችሁ ላይ እያጠፋችሁና ምናልባት አንድ ፐርሰንት የሚሆነውን ጊዜ ለሌሎች ሰዎች ማድረግ በምትችሉት ነገር ላይ ማሳለፍ የለባችሁ ማለት ነው። በዚህ ጉዳይ ላይ በደንብ ስሩ። አውቃለሁ በእኔ ህይወት እኔ መባረክ ስለምችላቸው ሰዎች በጣም አስባለሁ። የሆነ ነገር የማደርግለት ሰው በዓለም ላይ ስጦታ ማግኘት የማይወድ ሰው የለም። የሆነ ነገሩን ስታደንቁ የማይደሰት ሰው የለም። አመሰግናለሁ የሚለውን ቃል መስማት ደስ የማያሰኘው ሰው የለም። የበለጠ በሰጣችሁ መጠን ደስተኛ ትሆናላችሁ። የሐዋርያት ሥራ 20 እንዲህ ይላል ከሚቀበል ይልቅ የሚሰጥ ብፁዕ ነው። የሚሰራ አይመስልም አይደል? ግን ይሰራል። ከመቀበል ይልቅ የሚሰጥ ብፁዕ ነው።